እሺ አሁን ደግሞ የማሳያችሁ ዩትዩብ ላይ ፎቶ እንዴት ነው የሚፖሰተው። እንኳን አደረሳችሁ መልእክት ሊሆን ይችላል። ዛሬ ማታ ይጠብቁን፣ ነገ ማታ ይጠብቁን፣ በትልቅ ሰርፕራይዝ ምናምን ምናምን ያሉ ፖስት እንደሚያደርጉት ብዙዎቹ ፎቶ እንዴት ነው ከጽሁፍ ጋር ፖስት የምናደርገው የሚለውን ደግሞ ላሳያችሁ ነው። አሁን ዩትዩብ ጋር እንገባለን። ዩትዩብ ጋር ከገባን በኋላ ቀላል ነው። ይሄኛው ዩትዩብ ጋር ከገባን በኋላ ሲደመር ምልክቷለች አይደለ? እሷን መንከት እሷን ከነካም በኋላ እዚህ ጋር እንደሚታዩቸው ፎቶዎች ያማርጡናል ማለት ነው። ልክ የምንፈልገው ፎቶ ይሄና ይሄ እስከ አምስት ፎቶ እስከ አስር ፎቶ ነው እንትን የሚያደርገው እስከ አምስት ፎቶ ምናምን ሁለት ሶስት ፎቶ በአንድ ጊዜ ማድረግ ትችላላችሁ። እስከ አስር ፎቶ ግን ያስመርጣቸዋል። መረጥን፣ ኔክስት እንላለን። ትንሽ ኔትወርክ ስለሚያዝግ ነው። እስከዛ እሱ ሰርች አድርጎ እስኪጨርስ እኔ እዚህ ገንጻ ደስ ዛሬ ማታ ዛሬ ማታ በአዲስ ነገር ይጠብቁን ልል እችላለሁ። ይጠብቁን ላይ ንክት አድርገን አሁን እንደዚህ ያልነበረ ማ ራይት ኤ ሜሴጅ ይላል አለ። እሱ ጋር ንክት ስናደርግ፣ አንድ ጊዜ ንክት ስናደርግ መጻፊያው ይመጣል። ታች ያለው መጻፊያ እንደዚህ አሁን የለም መጻፊያ ይታየችዋል። እሱን ካልነካው በምንም አልጽፍም። እሷን ንክት ሳደርግ ግን መጻፊያው ይመጣል። ስለዚህ ዛሬ ማታ ዛሬ ማታ ይጠብቁን ይጠ ምሳሌ በዚህ መልኩ ፎቶዎቹ ፎቶዎች ተደርድረዋል እስከ አስር ፎቶን ነው የሚል ያለው። አንድ ሁለትም የፈለጋችሁትን ታደርጋላችሁ ማለት ነው። ፎቶውን ራሱ ሊቆርጠው ይችላል። ምክንያቱም የራሱ የሆነ እንትን ስላለው አንድ ሺ በአንድ ሺ ያችዋ ረዝም ነው ፎቶዋ ያች ወደዚና ግን እሱ አንድ ሺ በአንድ ሺ አንድ በአንድ አላደለ ካሜራ ፎቶ ላይ አንድ በአንድ ምትል እንትናለች እዛ ላይ በዚች ልክ ራሱ ይቆርጠዋል ማለት ነው። ስለዚህ ምን ፈልገው ፓርት ከተቆረጠ ወደ ጎን ማድረግ እንችላለን፣ ወደዚህ ወደ ጎን ማድረግ እንችላለን ማለት ነው። ደካከል እንደሞ ማስተካከያ ያደርገናል ካሰብን ደግሞ ደን እንላለን ማለት ነው። አሁን ማስተካከያውን እያደረገ ነው የሚዞሩ ያለው ማለት ነው። ስለዚህ በዚህ መልኩ ፖስት ብንለው ዛሬ ማታ ይጠብቁም ብሎ ፖስት ይሆናል ማለት ነው። ከነዚህ ውስጥ አሁን ከአምስቱ ተመልሳችሁ ያስጠላችሁ ፎቶ ካለ ለምሳሌ የመጀመሪያው ፎቶ እንዲቀር ከፈለግኩኝ እቺ ድሌት ምልክት አታያችለች። ድሌት ይህን ካልተመቸኝ ድሌት፣ ይህ ካልተመቸኝ ድሌት፣ ካልተመቸኝ ድሌት፣ አንድ ቀረች ማለት ነው። አንድ ፎቶ አድርጋችሁ ፖስት ማድረግ ቻላችሁ፣ ሁለት ፎቶ አድርጋችሁ ፖስት ማድረግ ቻላችሁ። ፖስት ካላችሁት ፖስት ይሆናል ማለት ነው። ፖስት ያደረጋችሁት ግን የት ነው የምታገኙት? ላሳያችሁት። ዲስኬድ ስታርት ግን እናጥፋው ምንም ስለማይሰራ እኔ ፖስት ማድረግ ስለማልፈልግ ፖስት ያደረጋችሁትን የት ነው የምታገኙት? ስት ሰው ላይክ አድርጎታል፣ አንዳንድ ነገሮች ማየት ስትፈልጉ እዚህ ጋር እንገባለን። ክሮም እንገባለን። ክሮም እንገባለን። ክሮም ከገባን በኋላ እንደ ሁልጊዜው ዩቱብ ስቱዲዮ አይደለም የምንገባው ማለት ነው። እሺ ይሄ ራሱ ወደዛ ወስዶኛል። ዩቱብ ጋር ገባሁኝ። ዩቱብ ጋር ከገባሁ በኋላ ላይ ፎቶ ምልክት አለች። ከዛ ቪው ዩር ቻናል ትላለች። ቻናላችን የምናይበት ቦታ ዩቲብ ስቱዲዮ የምንቆጣጠርበት አንዳንድ ነገር ነው ይሄ። ስንት ሰብስክራይበር እንዳለን እስካሁን ስንት ቪዲዮ ፖስት እንዳደረግን ምናምን ሁሉ ሁሉም ያሳየናል። ከዛ ምንድን ነው ፖስትስ የምትላለች መሀል ላይ ማለት ነው። ፖስትስ የምትል ስንገባ ማን ይመጣል? ልክ እንደዚህ የፖስት ናቸው እኛ ሼር ያደረግናቸው በፎቶ የለጠፍናቸው ምናምኖች ይመጣሉ ማለት ነው። ያቸኋቸዋል። አያቸኋቸው እንዴት እንተማመን ምናምን። ሰላም ለሁሉም ከአቅም በላይ የሆነ ዩቲዩብ ልክ እንደዚህ ሙለር እጄ ተሰበረ፣ እጁ ተሰበረ፣ ዛሬ ማታ ይጠብቁን። የጠፋንበት ምክንያት ዛሬ ማታ ይጠብቁን። ልክ በዚህ መልኩ ስንት ላይክ አለው ይሁን 153 ላይክ አለው፣ ሶስት ኮሜንት አለው። በቃ ልክ እንደዚህ በቃ ወርታችን በልስኪ እዚህ ጋ 220 ምናምን ኮሜንት አለው ላይ ካለው 1586 እዚህ ጋር ደግሞ 105 ልክ እንደዚህ ታያላችሁ ማለት ነው። ግልጽ ነው ብዬ ተስፋ አድርጋለሁ።